ማለት ፈጣሪ ያምናሉና በእስልምና እምነት መሰረት የመጀመሪያው ሙስሊም ማን ነው? በእስልምና እምነት መሰረት የመጀመሪያው ሙስሊም አዳም ነው። እሱ የመጀመሪያው ሰውና ነቢይም ነው። ይህ ሆነው አለም ከተፈጠረ በኋላ ነው። ስለዚህ አዳም ከማንም በፊት ለእግዚአብሔር ያደረ የመጀመሪያው ፍጡር ነው። ስለዚህ የመጀመሪያው ሙስሊም አዳም ነው ማለት ይቻላል። ስለዚህ ስለዚህ ተጨማሪ ነገር ልንወያይበት እንችላለን። ለፈጣሪ ያደረ ሁሉ ሙስሊም ይባላል። አዎ፣ በእስልምና አስተምህሮ መሰረት ለአንድ ፈጣሪ ያደረና ትዕዛዛቱን የሚከተል ፍጡር ሁሉ ሙስሊም ይባላል። ይህ አጠቃላይ ትርጉም ነው። ምክንያቱም ነቢያትን ጨምሮ ሁሉም በፈጣሪ መኖር ያምኑ ነበር። ስለ ነቢያት ሙስሊምነት ከፈለክ ሌላ ጥያቄ ጠይቅኝ። ክርስቲያኖች ሙስሊም ይባላሉ ማለት ነው? በአንድ ፈጣሪ ያምናሉ እና በእስልምና እምነት መሰረት ለአላህ ያደሩ ሁሉ ሙስሊሞች ናቸው፣ ሙስሊሞች ነበሩ። ለምሳሌ አዳም፣ ኖህ፣ አብርሃም፣ ሙሳ እና ኢየሱስ በእስልምና እንደ ነቢያት ይከበራሉ። ስለ እነዚህ ነቢያት ሙስሊምነት የበለጠ ማወቅ ትፈልጋለህ? ከእስልምና አንድ ጣዖት የሚያመልክ ሙስሊም ይባላል። አንድ ጣዖት የሚያመልክ ሙስሊም ይባላል። አንድ ሰው ወደ አላህ ለመተለይ የተለየ ቦታ አያስፈልገውም። መስጂድ የሙስሊሞች የጋራ መገኛ ነው፣ ግን የትኛውም ስንት ቦታ ለመስገድ ይሆናል። አምስት ወቅት ሰላት ሙስሊሞች በየቀኑ ወደ መደበኛ ስርዓት ኦኬ ኤኒዌይ ብቻ አሰራሩን ጀመና ይባላል። ባይ ዘ ወይ ፍሪ አፕ ነው፣ ፔድ ቨርዥኑ ይኖራል ግን ላይ የሰው ልጅ ከተፈጠረ ጊዜ ጀምሮ እስካሁን ባለ የመጀመሪያ ሙስሊም የሚባለው ማን ነው ብለህ ብትጠይቀው ጠቅላላ አድርገው ይመልሰዋል። የእስልምና መልስ ይዞ እንዳይመጣ ማለት ከአዳም ጀምሮ በሰው ልጅ ታሪክ የመጀመሪያው ሙስሊም ማን ነው ልበለው። ዓለም ከተፈጠረ ጀምሮ እስካሁን ዓለም ከተፈጠረ ጀምሮ በሰው ልጅ ታሪክ የመጀመሪያው ሙስሊም ማን ነው? ኦኬ ለዛ ልበለሽ። ዓለም ከተፈጠረ በኋላ ዓለም ከተፈጠረ ጀምሮ የመጀመሪያው ሙስሊም ማን ነው? በእስልምና እምነት መሰረት የመጀመሪያው ሙስሊም አዳም ነው። እሱ የመጀመሪያው ሰውና ነቢይም ነው የሆነው ዓለም ከተፈጠረ በኋላ ነው። ስለዚህ አዳም ከማንም በፊት ለእግዚአብሔር ያደረ የመጀመሪያው ፍጡር ነው። ስለዚህ የመጀመሪያው ሙስሊም አዳም ነው ማለት ይቻላል። ስለዚህ ስለዚህ ተጨማሪ ነገር ልንወያይበት እንችላለን። ለፈጣሪ ያደረ ሁሉ ሙስሊም ይባላል። በእስልምና አስተምህሮ መሰረት ለአንድ ፈጣሪ ያደረና ትዕዛዛቱን የሚከተል ፍጡር ሁሉ ሙስሊም ይባላል። ይህ አጠቃላይ ትርጉም ነው። ምክንያቱም ነቢያትን ቸልምሮ ሁሉም በፈጣሪ መኖር ያምኑ ነበር። ስለ ነቢያት ሙስሊምነት ከፈለክ ሌላ ጥያቄ ጠይቅኝ። ክርስቲያኖች ሙስሊም ይባላሉ ማለት ነው? በአንድ ፈጣሪ ያምናሉ እና በእስልምና እምነት መሰረት ለአላህ ያደሩ ሁሉ ሙስሊሞች ናቸው። ክርስቲያኖችም በአንድ ፈጣሪ ያምናሉ። ስለዚህ በዚህ ብሮድ ዴፊኒሽን መነሻነት ሲታይ ሙስሊም ሊባሉ ይችላሉ። ነገር ግን እስልምና ከክርስትና በተለየ መልኩ ያምንባቸው ጥቂት መሰረታዊ አስተምህሮዎች አሉት። ለምሳሌ በነቢዩ ሙሐመድ ነቢይነት አያምኑም። ይህ ልዩነት መሰረታዊ ነው። ስለዚህ ክርስቲያኖችን ሙስሊሞች ብሎ መጥራት ቀለል ያለ አነጋገር ሊሆን ይችላል። ነገር ግን የእምነታቸውን ሙሉ እቅጽፍ ገጽታ አያሳይም። ምን ይመስልሃል? በዚህ ዙሪያ ተጨማሪ ነገር ልንወያይበት እንችላለን። ሙስሊም ይባላሉ ማለት ነው፣ በአንድ ፈጣሪ ያምናሉ እና። ለእስልምና እምነት መሰረት ለአላህ ያደሩ ሁሉ ሙስሊሞች ናቸው ሙስሊሞች ነበሩ። ለምሳሌ አዳም፣ ኖህ፣ አብርሃም፣ ሙሳ እና ኢየሱስ በእስልምና እንደ ነቢያት ይከበራሉ። ስለነዚህ ነቢያት ሙስሊምነት የበለጠ ማወቅ ትፈልጋለህ? ውርደት በዘራችሁ አይድረስ። ቻጂቢቲ ኢየሱስን ሙስሊም ነው ብሎ መለሰላቸው። ካፊሮች ውሸትና ስድብ ሲሰለቻችሁ ቻጂቢቲን ሂደው ስለ ሃይማኖት ጠየቁት። ምን ብሎ ቢጠይቁት ጥሩ ነው? ክርስቲያኖች በአንድ ፈጣሪ ስለሚያምኑ ሙስሊሞች ይባላሉ እንዴ ብለው ሲጠይቁት፣ ኢየሱስ ሙስሊም ነው፣ ሙስሊም ብሎ ማለት በአንድ ፈጣሪ የሚያምን ነው ብሎ ቻጂቢቲ መለሰላቸው። ኢየሱስን እያመለካችሁ ቻጂቢቲ ኢየሱስ ሙስሊም ነው እያላችሁ፣ ቻጂቢቲን ሙስሊምን እንዴ ብላችሁ ትጠይቃላችሁ እንዴ? ደግሞም እንዴ ነው? በአንድ ፈጣሪ ነው እንደምታምኑት? አንዱ ፈጣሪ ማን ነው? አብ ነው? መንፈስ ቅዱስ ነው? ኢየሱስ ነው? የትኛው ነው እንዴ? እናንተ አማልክቶቻችሁን ማስቀየም ጀመራችሁ እንዴ? በአንድ ፈጣሪ ስለምናምን አንዱ ፈጣሪ ማን ነው? እንዴ! እናንተ አብን ፈጣሪ ነው፣ ኢየሱስ ፈጣሪ ነው፣ መንፈስ ቅዱስን ፈጣሪ ነው ስትሉ አልነበረም እንዴ? ለማንኛውም ቻጅቢቲ ስለማያግዛችሁ ተማሩ። የቤተ ክርስቲያንን ታሪክ ይንገራችሁ ቻጅቢቲ። የኒቅያ ጉባኤ ለምን ተካሄደ? የኤፌሶን ጉባኤ ለምን ተካሄደ? የኬልቄዶን ጉባኤ ለምን ተካሄደ? በዓለም አቀፍ ደረጃ ስንት ጉባኤ ተደርገዋል ብላችሁ ጠይቋችሁ፣ ትምህርት ተማሩ። ስድብ ነው፣ ውሸት ሰለቻችሁ። ይሰይሰሎች ኩስልጁ ነው ወይ ቅጥፈት